ሰላም ውድና የተከበራችሁ የቲጂ ቤቲዮ ቻናል ተከታዮች እንዴት ናችሁልኝ? ዛሬም እንግዲህ እንደተለመደው በሌላ በጠቃሚ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት የኩከምበር ወይ ደግሞ የኪያር ሲሩም እንዴት ለቆዳችን በቤታችን ውስጥ እንደምናዘጋጅ በቀላሉ ማሳያችሁ ይሆናል። እንዲሁም ለሁሉም አይነት ቆዳ የሚሆን በፀሐይ ለተቃጠለ ቆዳ እንዲሁም ደግሞ ለጠቆረ ቆዳ ጥርት ያለና የአማረ ጸዳል የሆነ ቆዳ እንዲኖረን በጣም ለቆዳችን ወሳኝ የሆነ ሲሩም ነው። እንደሚታወቀው ኪያር በጣም በብዙ ቪታሚኖች የበለጸገ ነው። ለቆዳም ለጤናም ቢባል በብዙ ነገር ይጠቅመናል ማለት ነው። ለቆዳችን የምናገኘው ጥቅም እንግዲህ እንደሚታወቀው ኩከምባር በውስጡ በማግኒዥየም ፖታሲየም፣ እንዲሁም በቫይታሚን ኤ እና በቫይታሚን ቢ ዋን ሲ የበለጸገ ነው። ኮከምበር እንግዲህ በባህሪው ለፊታችን ስንጠቀም ፊታችን የረጠበ እንዲሆንና እርጥበቱን የጠበቀ ሆኖ ቆዳችን እንዲቆይ እንዲሁም ደግሞ የተቃጠለ ፊት ከሆነ በፀሐይ የተቃጠለውን ቆዳችንን እሱን ያስወግድልናል። ፊታችን የጠራና ያማረ ቆንጆ የሆነ የተፈጥሮ ቆዳ እንዲኖረን ያደርጋል ማለት ነው። እሺ ጓደኞቼ ይህን ለመስራት ታዲያ የሚያስፈልገን አንድ አነስ ያለ ኮከምበር እናጥብና ከዛ በኋላ ካጸዳን በኋላ እንደዚህ እንደምታዩት በቀላሉ እንፈቀፍቀዋለን። ከዛ በኋላ ውሃውን አጥለን እናወጣለን ማለት ነው። ታዲያ ይህን ቪዲዮ እየተመለከታችሁ ያላችሁ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ብዙ ጠቃሚ ቪዲዮችን ለወደፊት ይዤ መመጣ ይሆናል። እንዲሁም ደግሞ ቻናሌ ላይ ብዙ ጠቃሚ የሆኑ ቪዲዮችን ሰርቻለሁ። ያላያችሁ ገብታችሁ እዩ ይጠቅማቸዋል ብዬ ተስፋ አድርጋለሁ። እሺ ጓደኞቼ እንግዲህ እንደምታዩት ኪያሮን በዚህ መልኩ በደንብ አርገን ፈቅፍቀን ካዘጋጀን በኋላ እንደዚህ እናጥለውና ውሃውን ለይተን እናወጣለን። ኮከምበር እንግዲህ እንደሚታወቀው ለቆዳ በጣም ጥሩ ነው። በማንኛውም አይነት መንገድ በተጠቀሙ ለፊት ማክስ አዘጋጅታችሁን ብትጠቀሙ ክሪሙንም እንዲሁም ደግሞ እንደዚህ ሲሮሙንም በብዙ መንገድ አዘጋጅታችሁ ለቆዳችሁ መጠቀም ትችላላችሁ። በሁሉም አይነት መንገድ ብትጠቀሙ ዞሮ ዞሮ ይህንን ጥቅም ታገኛላችሁ ለቆዳችሁ ማለት ነው። በመቀጠል ሁለት ወይም ሶስት የሾርባ ማንኪያ የኪያር ጁስ እንጨምራለን። ከዛ ሁለት የሾርባ ማንኪያ የእሬት ጄል ወይ ደግሞ የኦሊቬራ ጄል እንጨምራለን። አንድ የሾርባ ማንኪያ የኮኮናት ኦይል የኮኮናት ቅባት እንጨምራለን። በመቀጠል ታብሌቱን ከሆነ ያላችሁ ሁለቷን ፍሬ መጠቀም ትችላላችሁ ወይም ደግሞ አምስት ጠብታ ቪታሚን ኤ። በነገራችን ላይ ቪታሚን ኤ ግዴታ አይደለም፣ እኔ ስላለኝ ነው የተጠቀምኩት። ቪታሚን ኤ አለመጨመር ትችላላችሁ። ኮኮናትና የኮኮናት ቅባትና የአሎቬራ ጄሉንና የኩከምበሩን ጁስ ብቻ ቀላቅላችሁ ማዘጋጀት ትችላላችሁ። ቪታሚን ኤ ግድ አይደለም ማለት ነው። ስለዚህ ካላችሁ ግን ተጠቀሙ፣ ቆንጆ ነው። ከዛን ሁሉንም ግብአት በደንብ አድርገን አንድ ላይ እንቀላቅለዋለን ማለት ነው። ከዛን እንደምታዩት እንግዲህ የኩከምበር ወይም የኪያር ሲሩም እንደዚህ በቀላሉ አዘጋጀን ማለት ነው። ታዲያ ልነግራችሁ አልችልም። ቆዳችሁ ላይ በሚገርም ሁኔታ በሁለት ቀን ውስጥ በሚገርም ለወጥ ነው የምታገኙት። ፊታችሁ በፀሐይ የተቃጠለ ከሆነ እሱን ጥርት አርጎ ጥርግ አርጎ በማውጣት ቆዳችሁ ጽድት ያለ የአማረ ቆዳ እንዲኖራችሁ ያደርጋል። ታዲያ ይህንን በእንደዚህ አይነት እቃ ወይም በዚህ እቃ መጠቀም ትችላላችሁ። ክዳን ባለው እቃ ላይ እንደዚህ ጨምራችሁ መጠቀም ትችላላችሁ። የምታስቀምጡት ፍሪጅ ውስጥ ነው። ፍሪጅ ውስጥ አስቀምጣችሁ ሳይበላሽ ቢያንስ እስከ ሀያ ቀን ወይም እስከ አንድ ወር ይቆያል ማለት ነው። ፍሪጅ ውስጥ ውጭ ማድረግ የለባቸው፣ በፍሬሹ ኩከምበር ስለሆነ የተዘጋጀው፣ ስለዚህ ሊበላሽ ስለሚችል የግድ ፍሪጅ ውስጥ መቀመጥ ይኖርበታል። ይህ የምትጠቀሙት ማታ ማታ ከመተኛታችሁ በፊት ነው። ፊታችሁን በመታጠብ ጽድት ታደርጋችሁ፣ ቆዳችሁን ከታጠባችሁ በኋላ ልክ ፊታችሁ ሲደርቅ ይህንን በመጠቀም ቆዳችሁን ማሳጅ ማድረግ ይኖርባችኋል። ታዲያ ኩከምበር ለፊታችን የሚሰጠን ጥቅም ደግሞ ይህንን በምንጠቀምበት ሰዓት ደግሞ የምናገኘው ጥቅም ምንድን ነው? ቆዳችን እርጥበቱን የጠበቀ ድርቀት የሌለው እንዲሆን ያደርጋል። እንዲሁም በፀሐይ የተቃጠለ ቆዳ ፊታችን ላይ ካለ እሱ እንዲነሳ ያደርግልናል። ቆዳችን በተፈጥሯዊ መንገድ የጸዳና የበራ የፈካ ጥርት ያለ ቆዳ እንዲኖረን ያደርጋል ማለት ነው። ቆዳችን በተፈጥሯዊ መንገድ የተስተካከለና ያማረ እንዲሆን ያደርግልናል ማለት ነው። እንዲሁም ኩከምበር ፊታችን ላይ በምንጠቀምበት ሰዓት ፊታችን ላይ ትላልቅ የሆነ ቀዳዳ ካለ እሱን እንዲጠብ ያደርግልናል ማለት ነው። ቅድም እንደነገርኳችሁ ኩከምበር ወይም ደግሞ ኪያር በብዙ ቪታሚኖች የበለጸገ ነው። በማግኒዥየም፣ ፖታሲየም፣ ቫይታሚን ኤ እንዲሁም ደግሞ በቫይታሚን ቢ ዋን ሲ የበለጸገ ነው። ታዲያ ለቆዳችን በጣም በጣም ቆንጆ ነው። እንዲሁም ደግሞ ኪያር ደግሞ ጆሶን አዘጋጅታችሁ ቤታችሁ ውስጥ ብትጠጡ ደግሞ ለብዙ ለብዙ አይነት ለጤና ጥቅም ይውላል ማለት ነው። ቆዳችሁን ለማጥራት ብዙ ነገር ሞክራችሁ አልሳካላላችሁ፣ ይህንን ሲሩም በቤታችሁ ውስጥ በቀላሉ አዘጋጅታችሁ ሞክሮት እርግጠኛ ነኝ በአንድ ሳምንት ውስጥ የሚገርም ለውጥ በቆዳችሁ ላይ እንደምታገኘው በተለያየ ምክንያት ቆዳችሁ የጠቆረ ከሆነ እንዲሁም ደግሞ ፊታችሁ ላይ ጠቋቁር ነጠብጣብ እየወጣ ለሚያስቸግራችሁ እንዲሁም የብጉር ጠባሳ እየወጣ የነ ብጉር ወጥቶ ጠባሳውን ጥሎ ሲያርፍ ማለት ነው ጠቋቁሩ ፊታችሁን ላበላሸባችሁም ይሄ በጣም ቆንጆ መፍትሄ ነው። ተጠቀሙት በአንድ ሳምንት ውስጥ ቆዳችሁን ውልውል ነው የሚያደርገው። ጽድት ያለ ጥርት ያለ ቆዳ እንዲኖራቸው ያደርጋል። እዚህ ጋር እንግዲህ እንደምታዩት ፊቴን ከታጠብኩኝ በኋላ እየተጠቀምኩኝ ነው። ፊቴን ከታጠብኩኝ በኋላ ምንድን ነው ያደረግኩት? በራሱ እንዲደርቅ አድርጋለሁ። ከዛ በኋላ እንግዲህ እንደምታዩት ሲሮሙን በዚህ መልኩ እየተጠቀምኩኝ ማሳጅ አድርጋለሁ ማለት ነው፣ ቆዳ ውስጥ ዘልቆ እንዲገባ። አይኔ ሰረም ፊቴን ሙሉ ፊቴም ነው መጠቀመው እንዲሁም አንገቴን ማለት ነው እናንተም በዚህ መልኩ ተጠቀሙ። እኔ በጣም ነው የምቸገረው ግንባሬ ላይ እንዲሁም ደግሞ የአፌ ዙሪያ ላይ እየጠቆረ በጣም ነው የምቸገረው፣ ግን ይሄንን ሲሩን መጠቀም ከጀመርኩ በኋላ የሚገርም ለውጥ አምጥቻለሁ። ፊቴ እንዲበራ እንዲፈካ አድርጎልኛል። እናንተ ተጠቅማችሁ ሞክሩት። እንግዲህ ሁሌም እኔ ለራሴ ተጠቅሜ ለውጥ ያየውበትን የወደድኩትን ለናንተ አካፍላለሁ። ራሴ ላይ ሳልሞክር ለእናንተ አላሳየም። ስለዚህ መጀመሪያ ለውጡን አይቼ ነው ማለት ነው ለእናንተ የማሳየው እና ይህንንም ሲሩም ራሴ ተጠቅሚው ለውጡን አይቼ ወድጀው ነው ለእናንተ ያሳያችሁ። እንግዲህ እናንተ ተጠቅማችሁ ለውጡን አይታችሁ በኮሜንት ሴክሽን ላይ ጻፉልኝ። ፊታችሁ በፀሐይ ሊሆን ይችላል የተቃጠለ ቆዳ ከሆነ እንዲሁም ምግብ በምታበስሉበት ሰዓት በእንፋሎቱ ፊታችሁ ላይ እንደ ጠቋቁር ዝጉርጉር ነገር እያወጣባችሁ ከሆነ ይህንን ተጠቀሙ። እርግጠኛ ነኝ ፊታችሁን በጣም ነው የሚያስውበው፣ ጥርት ነው የሚያደርገው። እንደሚጠቅማችሁ እርግጠኛ ነኝ። እሺ ጓደኞች፣ የዛሬ እንግዲህ የኪያር ወይም የኩከምበር ሲሩም አሰራር ይህን ይመስል ነበር። እና ነባር ጓደኞቼ ደግሞ ለምትሰጡኝ አስተያየት እጅግ በጣም አርጌ አመሰግናለሁ። ደግሞ ይህንን ሲሩም ተጠቀሙ፣ የበለጠ እንደምትወዱት እርግጠኛ ነኝ። እንዲህ ተጠቅማችሁ ፊታችሁን ስትነኩት ልስላሴው ሁሉ እንዲት ደስ እንደሚላችሁ እሺ ጓደኞቼ፣ እንግዲህ ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም እንድሰራላችሁ የምትፈልጉት ነገር ካለ ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ ጻፉልኝ፣ እመልስላችኋለሁ። እንድሰራላችሁ የምትፈልጉትም ነገር ካለ እንደዛው ማለት ነው። እሺ ጓደኞቼ፣ በሌላ በቀጣይ ቪዲዮ እስክንገናኝ ሰላም ሆኑልኝ። ባይ ባይ።